እናመሰግናለን ውድ ጊዜዎትን ስለሰጡን፣ እግዚአብሔር ይባርኮት። እሺ ወደ መጀመሪያው ጥያቄ ነው ማልፈው እስቲ አድማጮቻችን በደምብ እንዲረዱት ስለ ራስዎና ስለ አስተዳደጎ ቢያስተዋውቁን። ስሜ እንግዲህ መሪጌታ መላክ ተመስገን የምባለው አሁን ደግሞ በወንጌል ወንድም መላክ ተመስገን ይባላለሁ ማለት ነው እና ተወልጄ ያደኩት እዚህ ይልማና ዴንሳ ጎንጅ ቆለላ በሚባል ሀገር እዚ ወደ አዴት አካባቢ ጎጃም ውስጥ ማለት ነው። በዚያ ነው የተወለድሁት። እንግዲህ የተወለድኩበት አካባቢ ልዩ ቦታው ግንብ ኪዳነ ምሕረት የምትባል ቤተ ክርስቲያን በዚያ ነው ተወልጄ ከልጅነት ጀምሬ፣ እንግዲህ ወደ ቆሎ ትምህርት ቤት እስክሄድ ድረስ ከቤተሰብ ጋር ነበር። ከዚያ በኋላ ቆሎ ትምህርት ቤት ከገባ በኋላ ያው ትምህርቱን ቀጥዬ አገር ከሀገር ወደ ሀገር እየሸሹ ከቤተሰብ እየራኩ ይጃለው ማለት ነው እና ስም የሚሆነው የትውልድ ቦታ የማድራሻ የሚያናው በማለት ነው በጣም ጥሩ እስቲ የቆሎ ተማሪ ህይወቱ እንዲ አጠራ አርገው ምን ይመስላል ብዙ ውጣ ውረድ አለውና የተማሪ ውጣ ውረድ ምን ይመስላል ጥሩ ጥያቄ ነው የቆሎ ትምህርት ቤት ውጣ ውረድ በትንሽ ጊዜና ሰዓት ተነግሮ የሚያልቅ ታሪክ አይደለም በጣም ብዙ ውጣ ውረድ ያለበት ግን አስተማሪ የሆነ በጣም ደስ የሚል የሚናፍቅ ወደኋላ ዞር ብለን ስንመለከተው ብዙ ነገሮችን የምናስታውስበት የልጅነት እድሜያችንንም ደግሞ ያየንበት ነው። እንግዲህ በብዙ ውጣ ውረድ ውስጥ ማለት ነው። እንግዲህ በቆሎ ትምህርት ቤት እናት አባት ለቤተ ክርስቲያን አስተማሪዎች የዜማ መምህራን የሚባሉ አሉ። ዳዊት የሚያስተምሩ ፊደል የሚያስቆጥሩ፣ ውዳሴ ማርያም የሚያስተምሩ፣ ጾመ ድጓ የሚያስተምሩ እንግዲህ የዜማ መምህራን ይባላሉ እነሱና ለወላጅ አባት አንድ ልጅ ከተወለደበት ጊዜ ጀምሮ ሰባት ዓመት ሲሞላው ከሰባት ዓመት በኋላ ለቤተ ክርስቲያን ስለት አድርገው የሚሰጡ ሰዎች አሉ። እንግዲህ ወንድ ልጅ ብትሰጠኝ ለቤተ ክርስቲያን ስለትሰጣለሁ ቤተ ክርስቲያንን ያገለግላል፣ ዘር ማንዘርን ወይም ቤተሰብን ያስጠራል፣ ሀገርን ያስጠራል ብለው ከዚህ በመነሳት ወላጅ እናት አባት ያንን በሰባት ዓመት አንድ ሕፃን ልጅ ወስደው ለቤተ ክርስቲያን መምህር ወይም መርጌታ ይሰጡታል። እንደ ልጅ አድርጎ እንዲያይ እንደ አባት ሆኖ እንዲያስተምር ይሰጣሉ ማለት ነው እና ከዚያም በኋላ እንግዲህ እናት አባት ለመምህሩ ካስረከበ በኋላ መምህሩ ትምህርቱን ያስተምራል። እንግዲህ ከፊደል ይጀምርና ፊደል እያስቆጠረ የፊደል ገበታዎችን እያሳየ እንግዲህ፣ የመምህሩ ብቃት ይለያያል። አንዳንዴ አንዳንድ መምህራን ፊደል የሚያስተምሩበት ጥበብ የተለያየ ነው። አንዳንዶቹ ደግሞ እንዲሁ ዝም ብሎ ቀጥታ የፊደሎችን ቅደም ተከተል አስቆጥሮ የሚያሳልፉ አሉ። ግን ደግሞ በጣም ጥበብ የተሞሉ ልዩ ልዩ የቃላትን ስብጥር ለማስተማር ብዙ ዘዴ የሚጠቀሙ መምህራኖችም አሉ። ወደ መዝሙረ ዳዊት ከመግባታችን በፊት በደንብ ለሚመጣው ሕይወታችን ጠቃሚ የሚሆን የንባብ ትምህርት ያስተምሩናል ማለት ነው እንግዲህ ያንን በቅደም ተከተል ያስተምራሉ። ውዳሴ ማርያም ያስተምራሉ። አንቀጸ ብርሃን ያስተምራሉ። ትምህርት አፏት መልካ ኢየሱስ መልካ መልክ ነገሮችን ነክስ እንደዚህ መልካ ማርያም ይባላል። እነሱ እነሱን ጨምረው የሚያስተምሩ አሉ። አንዳንዶቹ ደግሞ ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ አስተምረው ወደ ሌላው ነገር የሚያሳልፉ አሉ እና ጠንካራ መምህራን እንደ ሙያቸው መጠን ይለያያል። ደቀ መዝሙሩን የሚይዙበት ደቀ መዝሙርን የሚቀርጹበት የሚያሳድጉበት መንፈስ የአንዳንዶች በጣም የተለየ ነው እና ከመምራን መምራን ከተማሪዎችም ደግሞ ተማሪዎች የሚለዩ ሆነው በዚህ በቆሎ ትምህርት ቤት ከመጀመሪያው ጀምረን ስንመጣ እናያለን ማለት ነው እና እንደውም የእንተና ተማሪ ነው ከተባለ ይታወቃል። የእንተና ተማሪ ነው ከተባለ ደካማ መሆኑም ጠንካራ መሆኑም ይታወቃል ከታች ማለት ነው እና በዚህ መንገድ የትምህርት ሂደቱ ይቀጥላል ግን ሌላው ትልቁ በጣም ከባዱ ነገር ምንድን ነው? ከሰባት ዓመት ጀምሮ በእንተ ማርያም ብሎ ሰፈር ለሰፈር መንደር ለመንደር ልመና መዞር በጣም በክረምት በበጋ በፀሐይ በብርድ በጣም ዘግናይ በሆነ ጊዜ ዝናም እየዘነበ በእንተ ማርያም ብሎ ተማሪው ሶቤት በር ላይ ቆሞ ሊሰሙትም ይችላሉ፣ ላይሰሙትም ይችላሉ። ሰምተውኛል በሚልም ሕሳቤ ውስጥ ደግሞ ዝናም እየወረደ ቁማን ብዙ ጊዜ እናሳልፋለን እና ብዙ ሰዓት ከፈጀን በኋላ ሰዎች አይተው ረ ተማሪ ቁሟል ብለው እንደገና እንደ አዲስ አይተውን ቁራሽ የሚሰጡ ሰዎች አሉ። ያን ያህል ጊዜም ደግሞ አጥፍተን ደግሞ እመቤቴ ትቆምልህ ብሎ የሚሰድ ደግሞ ሞልተዋል ማለት ነው። እና በሀገራችን በተለይ ክረምት ወራት ረሃብ ይጸናል። ብዙ ሰዎች የእመቤታችን የቅድስት ድንግል ማርያምን ስምም ተማሪው ቢጠራ ግን ካሉበት ድህነት የተነሳ ቁራሽ ስለማይሰጡ መቤት የተቆሙ ለሚሸኙ ብዙዎች ናቸው። እና አንዳንድ ጊዜ ወደ ኋላ ብለን ስናዩ በጣም ከባድ የሆነ የማህበረሰብ ችግር እንዳለም አሁን አሁን በደንብ እንረዳለን። እና ብዙ ጊዜ አሳልፈን ቁራጅ ሳንቀበል ውሻ ጩሆብን ተበልተን ሊሆን ይችላል፣ እንዲሁም ጥሎን አንፈራፍሮን ሁሉ ሊሆን ይችላል። ከዚያ ወይም ቤተሰብ ባለቤት ወጥቶ አትርፎን በሰላም የሄድንበት ጊዜም አለ። እና ከሰባት ዓመት ጀምሮ የሰው ፊት ማየት በጣም ከባድ ነው። ልመናን ነው እየተለማመድ ነው የመጣ ነው እንግዲህ ከሰባት ዓመት ጀምሮ ሰርቼ ልብላ ሰርቼ ልማር የሚል መንፈስ የለውም። በአንድ በኩል በቆሎ ትምህርት ቤት ጭሩ ነው ተብሎ በጣም ብዙ ሰዎች ሲናገሩ፣ ሲያብራሩ፣ ሲጸጸቱ፣ ሲቆጩ ምናምን ያለው ግን የቆሎ ትምህርት ቤት ህይወት መልካም ጎን ቢኖረውም ግን ለስራ ተነሳሽነት የሌለበት ህይወት እንደሆነም ሰው ማህበረሰቡ መረዳት ነበረበት እና ብዙ ሰው በሀገራችን የቤተ ክህነቱ ሰው ለስራ እድለኛ አይደለም። እንግዲህ ብዙ ጊዜ የቤተ ክርስቲያን አገልጋዮችንም ጠጋ ብለን በምንመለከትበት ጊዜ ብዙ ተመጽዋች እንጂ ሰራተኛ አይደለም። ይሄ ከየት የመጣ ነው? ከታች ከቆሎ ትምህርት ቤት ጀምሮ ካስተዳደጉ ይዞት የመጣ ስለሆነ እና የቤንተማርያም ጉዳይ ብዙ ቤት ተዞሮ ለምሳሌ ከሰዎች ስራ ውለው ወደ ቤታቸው የሚመለሱበት ሰዓት አለ። ለምሳሌ 11 ሰዓት፣ 12 ሰዓት እስከ ምሽቱ አንድ ሰዓት አካባቢ ምሽትና ጠዋት ነው። በእንተ ማርያም ተብሎ በሰፈር ለሰፈር የሚዞረው እና በገጠር ጉልጓሎ ውለው አረም ውለው ኩትኳቶ ውለው እናቶች ወደ ቤታቸው 10 ሰዓት ተኩል ወይም 11 12 ሰዓት ሲመጡ እነሱ ስራ ውለው ደክሟቸው ቀና ደፋ እያሉ ለማብሰል ለራት ሲሮሯጡ እኛን ሄደና በእንተ ማርያም እንላለን እና በጣም ይዚያን ጊዜ ስራ ነው ይዋልኩ ስራ ፈት ይላሉ ማለት ነው። ስራፈት ብለው ብዙ ነገር ይኖ እናገሩናል። እና አንዳንዶች ስርራህ ያላቸው በጣም ፈሪሃ እግዚአብሔር ያላቸው በጣም ቁራሽ የፈለገው ተማሪ ቢመጣ ሶስት አራት ተማሪ ቢመጣ ውስጥ ለሶስቱም ለአራቱም የሚሰጡ አንዳንድ ሰዎች ደግሞ አሉ። ኢቭን ደግሞ በዚያው ልክ ደግሞ በጣም ምንም አይነት ቁራሽ ሰጥተው የማያውቁ ሰዎች ደግሞ አሉ። አይሰጡም ማለት ነው እና እንግዲህ አስር ቤት፣ ሀያ ቤት፣ ሰላሳ፣ አርባ ቤት አንድ ደቅ ተማሪ ቆሎ ተማሪ ዙሮ እንደው ሶስት አራት ቤት ቁራሽ ተከብሎ ሊመጣ ይችላል፣ ባዶውንም ሊመጣ ይችላል። እና በተለይ ክረምት በሀገራችን በጣም እኔ ችግር ያየሁባቸው ወራቶች መስከረም ከነሐሴ ኩሌታ ጀምሮ ይሄ ጉልጓሎ ካበቃ በኋላስ ገበሬ ዘሩን ዘርቶ ይጨርሳል። ከዘር የተረፈውን ራሱ ይበላል። ከዚያ በኋላ ድንሽ ካለ ድንሽ፣ ጎመን ካለ ጎመን እየበላ ነው ስራውን የሚቀጥል ገበሬና። መስከረም ጥቅምት በጣም የረሃብ ጊዜ ነው። በጣም የረሃብ ጊዜ ብዙ የቆሎ ተማሪ ከትምህርት ገበታ ተነስቶ ተመልሶ ወደ እናት አባቱ ሂዶ ተጠግቶ ቆይቶ የሚመጣበት ጊዜ ማለት ነው እና እነዚህ ወራቶች በጣም ፈታኝ ወራቶች ናቸው። ከዚያ በኋላ ደግሞ ይሄ መስከረም ጥቅምት ካለፈ በኋላ ከህዳር ጽዮን ጀምሮ እስከ አማኑኤል ህዳ ታህሳስ 28 29 ድረስ ደግሞ ስንሄድ ደግሞ በጣም የመከር ጊዜ ነው። ቆሎ ተማሪ በየክብር ባሉ እየዞረ ኮቾሮ የሚለምንበት፣ ድርቆሽ የሚሰበስብበት የክረምት ቀለብ እንደገና የአብይ ጾም ቀለቡን የሚሰበስብ በዚያን ሰዓት ነው። እንግዲህ ታኅሳስ፣ ጥር፣ የካቲት እነዚህ ነገሮች ለቆሎ ትምህርት ቤት የቀለብ መሰብሰቢያ ወራቶች ናቸው። እንግዲህ ይሄ ተማሪ ወቆ እንትን ይሄ ድርቆሽ ለመሰብሰብ ድርቆሽ የሚሰጥ ወይም ደግሞ ኮቸሮ በደንብ የሚገኝበትን ሀገር ያጠናል ማለት ነው። እዚያው ትምህርት በሚማርበት አካባቢ ደሃ ማህበረሰብ ከሆነ በጣም ቁራሽ የሚሰጥ እንግድነት የሚቀበል ሀብታም የተባለ አካባቢ ጥሩ ድርቆሽ የሚሰበስብበት ወይም ደግሞ ኮቸሮ የሚሰበስብበት አካባቢ ተጠንቶ ሩቅ እንሄዳለን ማለት ነው። ለምሳሌ የግማሽ ቀን መንገድ የምንሄድበትም ነገር አለ። ሄደን ምን እናደረጋለን? እየዞርን እንሰበስባለን እንደገናም ደግሞ በዚያውም ጎን ለጎን ደግሞ ደረቅ ጥሬ ምናምን እንሰበስባለን። ያንን ሰብስበን ሰብስበን ሰብስበን ወደ ነበርንበት ትምህርት ቤት እንመለሳለን። ከዚያ በኋላ እንቀጥላለን ማለት ነው። እና በዜማ ቤት ከታች ጀምረን ስንመጣ እንዲህ እንዲህ አይነት ነገሮቹ ቁራሽ ለመለመን የሚጠፋው ጊዜ፣ የሚባክነው ጊዜ ቀላል አይደለም። ላይገኝም ማለት ነው። ተገንቶ ከተበላ ሰዬ ግን አንዳንድ ጊዜ ደግሞ ዙሮቱ ነው የሚበልጠው እንጂ ጥቅሙ አይደለም። እና በቆሎ ትምህርት ቤት እንዲህ አይነት ሕይወቶች ውጣ ወረዶች አሉ። ይሄ የሰው መስጠት አለመስጠት፣ የኢትዮጵያ ሕዝብ እንግዲህ ብዙ ካህናትን ያስተማረ ብዙ ሊቃውንትን ያፈራ ሕዝብ ነው ሕዝቡ ነው። ብዙዎች ቢማሩም ለተለያየ ቁ ነገር ቢደርሱም የሕዝቡ አስተዋጽኦ ግን አለበት። የእኛም በዚህ መድረስ በድህነትም ቢሆን አንዳንድ ቁራሽም እየተሰበሰብን ብንማርም ግን ሕዝቡ ለእኛም መልካም ነገር አድርጎልናል እና የኢትዮጵያ ካህናት የኢትዮጵያ ሊቃውንት አሁን በኦርቶዶክስ ቤተክርስቲያን የሚያገለግሉትን በተመለከተ እነዚህ ሁሉ ከማህበረሰብ እጅ ቁራሽ እየተቀበሉ ለምነው ተምረው እዚህ ጋር የደረሱ ናቸው። ችግሩ ግን ይህ የተማረው ማህበረሰብ ተመልሶ ምዕመናንን አለማስተማሩ ደግሞ ሌላ ችግር ሆኖ እናየዋለን እና በቆሎ ትምህርት ቤት ይህ የዜማ ቤት ታሪክ ነው። የዜማ ቤት ታሪክ ነው። እንግዲህ ዜማ ቤት ከመዝሙረ ዳዊት ይጀምሮ ጀምሮ ጾመ ድጓ እየተማረ ከዚያ ወደ ቅኔ ቤት ደግሞ እያደገ ነው የሚሄደው። ወደ ቅኔ ቤት ሲሄድ ሩቅ አገር ሂዶ ነው ቅኔ መማር ያለበት። ለምሳሌ ሶስት አራት ሀገር አቋርጦ ሊሆን ይችላል ለምሳሌ እኛ አካባቢ ላይ ጎጃም አካባቢ የቅኔ ትምህርት ቤቶች ይታወቃሉ። ውሱን ናቸው። ለምሳሌ እንደ ዋሸራ፣ እንደ ጨጎዲ ሐና፣ እንደ ጎንጅ ጽላሎ ያሉ ቦታዎች ናቸው በቅኔ የታወቁ ማለት ነው። እንግዲህ አንድ ተማሪ ከተለይ ከጎጃም ከሩቅ ቦታ ተነስቶ ዋሸራ ማርያም ሂዶ ቅኔ ሊማር ይችላል። ሶስት ዓመትም ሊቀመጥ ይችላል። አምስት አራት ዓመትም ሊቀመጥ ይችላል። ያንን ዓመት ግን ምን እያደረገ ነው ቢባል አንደኛ ቅኔ ይማራል፣ ሁለተኛ ደግሞ አለውን ከማህበረሰቡ እየለመነ ነው ትምህርቱን የሚማረው ማለት ነው። እና ወደ ቅኔ ትምህርት ቤት እያደገ ሲሄድ የቅኔ ጀማሪ ሲሆን ትከሳ የሚባል ነገር አለ። ትከሳ ማለት በየሰፈሩ አንድ ተማሪ ዙሮ በእንተ ማርያም ብሎ ሰብስቦ አምጥቶ ለሚያስቀንጽለው ለሚያስተምረው፣ ትምህርት ለሚያስጠናው በትምህርት ለሚበልጠው አካል ምን ያደርጋል ማለት ነው። እያበላ ነው፣ እየተከሰ ለዚያ ሰው ትምህርት ይማራል ማለት ነው። መምሩን ለማግኘት ሩቅ ስለሆነ የቅኔ መምህራን ደረጃ ስላላቸው ማንም ተማሪ አያገኛቸውም። አስቀጻይ ይባላል፣ አስነጋሪ ይባላል፣ ዘራፊ ይባላል። ከዚያ የቅኔ መምሩ ራሱ አለ። ተዋረድ ስላለው አንድ የቅኔ ተማሪ መጀመሪያ ላይ ቅኔ ትምህርት ቤት ለመማር ሲገባ የሚያገኘው አስቀጻዩን ነው። አስቀጻዩ ማለት የቅኔው መምህር የዘረፈውን ቅኔ መምሩ ሲያብራራ ሸምድዶ ይዞ ትርጉሙንም ቅኔውን በሙሉ ከመጀመሪያ እስከ መጨረሻ የዚያንን ትርጉም አስቀርቶ ማለት ነው። አስቀርቶ ማለት ማለት ነው። መምሩ የተናገረውን ንግግር እያንዳንዱን ነገር ጭንቅላቱ ውስጥ ይዞ ከዚያ ሀያ ሰላሳ ተማሪ ቁጭ ብሎ አንድ አስቀጻይ ያስቀጽላል ማለት ነው። እንግዲህ ያስቀጻይ የመምሩን ሀሳብ ለሌሎቹ ትራንስፈር ማድረግ ነው። በቃ እንዲህ ነው የተባለ እንዲህ ነው የተባለ ብሎ ሙያም ይባላል፣ ፍቺም ይባላል፣ ስምና ወርቅም እነዚህ ነገሮች ሲጠየቅ ማብራራት የሚችል መናገር የሚችል የመምህሩን ፈለግ እንዲከተሉ የመምህሩን ሀሳብ በተማሪዎች ላይ በደንብ ማስረጽ የሚችል ማለት ነው አስቀጻይ ሲባል። እና የቅኔ ተማሪ ቅኔ ለመማር እንደገባ ከዚህ ጋር ነው በጣም የረጅም ጊዜ ግንኙነት ያለው ማለት ነው። ስለዚህ ይህንን አስቀጻይ ምን ያደርገዋል? ያ የቅኔ ጀማሪ ተማሪ በይን ብሎ ተክሶ አምጥቶ ጠሬ ሊሆን ይችላል፣ ንፍሮ ሊሆን ይችላል፣ እንጀራ ሊሆን ይችላል፣ ድንች ሊሆን ይችላል፣ አምጥቶ ያበላል። እያበላው ግን ያስቀጽለዋል ማለት ነው። እንዲህ አይነት ሂደቱ እስከ ሁለት ዓመት ፈጣን የሆነ በጣም አክቲቭ የሆነ ቅኔን በቶሎ የሚገባው አይነት ከሆነ ራሱን የሚችልበት ጊዜ ሲመጣ ካስቀጻይ ይወጣል ማለት ነው። እና አንዳንድ ጊዜ ብዙ ተማሪዎች የቅኔ ትምህርት በጣም ከባድ ስለሆነ ጽንሰ ሀሳቡ ራሱ ከታሪክም አንጻር እውር ሁነን ነው ምንጀምሮ ማለት ነው። ለምሳሌ ቅኔ ማለት ምን ማለት እንደሆነ አይገባንም። እንግዲህ ጉባኤ ቃና የሚባል አለ። ከጉባኤ ቃና ሁለት ቤት ነው። ሁለት ቤት ጉባኤ ቃና ቆጥሮ መምሩ በዘረፈው መንገድ፣ መምሩ ባደረገው ቅኔ ልክ፣ በዚያ ልክ ቅኔ ቆጥረን ራሳችን አመንጭተን አስበን በመምሩ ፈለግ ያንን ቅኔ ቆጥረ ለመናገር በጣም በጣም ረጅም ጊዜ ነው የሚፈጅብል። አይመጣልንም። ጽንሰ ሐሳቡ ራሱ አይገጣጠም ማለት ነው። ምክንያቱም አለመደ አይምሯችን እና ትግል ይሆናል፣ የተዘረፈውን ቅኔ ትርጉሙን ለመያዝ ። እንደገና ደግሞ ሞያ የሚባል አለ፣ ተሳሳቢ የሚባል አለ፣ ዘርፍ የሚባል አለ፣ አንቀጽ የሚባል አለ፣ ባለቤት የሚባል አለ። ቅኔ ዝም ብሎ ቅኔ ነው ብለነው ነው አደለም፣ እንሄደው ስለዚህ የቅኔው ባለቤት ራሱ ማን ነው ተብሎ ሲጠየቅ፣ የቅኔ ባለቤቱ ይሄ ነው እንተና እንተና እንሳበው እንተና እንተና ተስቧል፣ እንደዚህ እንደዚህ ተብሎ ዘርፍ ከባለቤቱ የሚባል ሁሉ አለና ቅኔው ሲደረግ መስማትና ሲተረጎም መስማት ሌላ ነገር ነው። የተተረጎመውን ቅኔ ግን ሙያውን መስጠት ደግሞ ሌላ ትምህርት ነው። ስለዚህ የቅኔ ተማሪ ይሄንን በቅደም ተከተል ተረድቶ ራሱን እስኪችል ድረስ ቢያንስ በጣም ጎበዝ ተማሪ ከሆነ ሶስት ዓመት ይፈጅበታል ማለት ነው ከዚያ በኋላ ከሶስት ዓመት በኋላ የቅኔ መንገዱ ይገባዋል። መምሩ የፈለገውን ቅኔ ቢያመጣ የመምሩ ሐሳብ ጽንሰ ሐሳብ ስለሚገባው እየሰለጠነ፣ እያደገ ጭንቅላቱን በጣም እየበረታ እየጎበዘ ይሄዳል ማለት ነው። ስለዚህ ከጉባኤ ቃና ጀምሮ እስከ ሙሉ ቤት ለመንገር በጣም ረጅም እንግዲህ ቅድም እንደ ተናገርኩ ሶስት ዓመት አራት ዓመት ይፈጃል። አንድ አንድ የቅኔ ተማሪ ትክክለኛ ቅኔ ወይም ደግሞ ጥሩ ቅኔ አዋቂ ነው ለመባል የሚያበቃው ሶስት ዓመት አራት ዓመት ከተማረ ነው። እንደዚያም ሆኖ ደግሞ የማያውቁ ሰዎች አሉ። ሁሉም ሶስት መቶ አራት መቶ ወይም ደግሞ እስከ ስድስት ከሰባት መቶ ተማሪ ተሰብስቦ ሶስት ዓመት አራት ዓመት ተቀምጠው ቅኔ ሳያውቁ የሚሄዱ አሉ። በጣም የሚያሳዝነው ማለት ነው። ማለት አይገባቸውም። በቃ ይታገላሉ፣ ይታገላሉ፣ ይታገላሉ። በጣም ጊዜ ተሰጥቷቸው እንዲያጠኑ አስቀጻይ ተሰጥቷቸው፣ ግን ምንም ማድረግ አይቻልም። እንደዚህ አይነትም ደግሞ አለ። እና በዚህ በቅኔ ትምህርት ቤቱ በቅደም ተከተል ስንሄድ ከዚያ ወደ ከአስቀጻይነት ወደ አስነጋሪነት፣ አስነጋሪነት ማለት መምህሩ ባይኖር መምህሩን ወክሎ ተማሪ ማስተማር የሚችል ማለት ነው። እና ይሄ ማስነገር ተማሪው ቆጥሮ የመጣውን ቅኔ ይሰማል፣ ያዳምጣል። ስተት የሆነውን ነገር ስተት ነው ይላል፣ ያርማል ማለት ነው። ያርማል፣ ያስተካክላል። ከዚህ ያለፈ ሙያ የለውም። እንግዲህ ከአስነጋሪነት ወደ ዘራፊነት ነው የሚያድገው። አስነጋሪ አስቀጻይ ነው፣ አስነጋሪ ነው። ከዚያ ወደ ዘራፊነት ነው የሚሄደው። ዘራፊነት ሲሆን ደግሞ መምሩ ቢኖርም ባይኖርም መምሩን ወክሎ ለቤተ ጉባኤው ለቅኔ ተማሪው ቅኔ መዝረፍ የሚችል ማለት ነው። ስለዚህ ቅኔ ይዘርፋል፣ እንደ መምሩ ይተረጉማል፣ ያብራራል፣ ቢጠየቅ መልስ መስጠት የሚችል ልዩ ልዩ መንገዶች አሉ። እነዚያንን ይዞ ያስተምራል ማለት ነው። እንግዲህ ቅኔ በሰምና ወርቅና ውስጠ ዘነ የሚባለው ጎንጅ ሶስት አይነት ነው። እንግዲህ ኢትዮጵያ ቤተ ክርስቲያን ይህንን ታውቃለች። በኢትዮጵያ ቤተ ክርስቲያን ውስጥ ያሉ ሊቃውንቱም ሶስት አይነት የቅኔ መንገድ እንዳለ ይታወቃል። ሰምና ወርቅ፣ ውስጠዘ፣ ጎንጅ የሚባል ማለት ነው። ውስጠዘ የሚባለው የዋሸራ ቅኔ ነው። እንደገና ደግሞ የጎንጅ ቅኔ የሚባለው ደግሞ የጎንጅ ጽላሎ ነው አሉ። እነዚህ እነ ዮሐንስ ገብላዊ እነሱ ተጠቃሾች ናቸው። እንደገና ደግሞ ሰምና ወርቅ ብለን ስንል ደግሞ አሁን ጨጎዴ አሁን ዘመኑ ላይ የነገሰው የቅኔ አይነት ማለት ነው በዚህ ሚዲያው እየቀረቡ የሚናገሩት እነሱ እነሱ የሰምን ወርቅ መምራን ናቸው እና ቅኔ በሶስት አይነት ነው የሚከፈለው፣ የሰምን ወርቅ፣ የጎንጅ እንደገናም ደግሞ የውስጠዘ ተብሎ ማለት ነው። የውስጠዘ ተጠሪዎች ይህ ዋሸሮች ናቸው እና እንግዲህ ምርጫው ወደ አዝነጋሪነት ወደ ዘራፊነት ሲመጣ፣ ግን አንድ ቀን ተማሪ ምርጫ መምረጥ አለበት። የሰምን ወርቅ መንገድን የሚከተል ከሆነ የሰምን ወርቅ መምር ፈልጎ መማር አለበት። የውስጥ ዘ መምህር ከፈለገ የውስጥ ዘ መምህር ፈልጎ ማር አለበት። የጎንጅን ቅኔ ከፍ ማድረጠ ደግሞ የጎንጅ መምህር የት ቦታ አለ ብሎ ጠይቆ ሂዶ መማር መቻል አለበት ማለት ነው። እና ትምህርቶቹ እንደዚህ ናቸው። ከዚህ ወደ ዘራፊነት ይሄዳል። በዘራፊነት እንግዲህ በሰምና ወርቅ አገባብ የሚባል የሚቀጸል መጽሐፍ አለ። በውስጥ ዘ ደግሞ መጽሔት የሚባል አለ። በጎንጅ ደግሞ ራሱን የቻለ መጽሐፍ አለ። እንግዲህ የቅኔዎች መንገድ ቢለያይም ግን ለቅኔ ድጋፍ የሚሆኑ ትምህርቶች ደግሞ ራስ እርስ በርሳቸው ይለያያሉ ማለት ነው። እና ግስ ቀጽሎ አገባብ ቀጽሎ ርባ ቅምር ቀጽሎ እያንዳንዱን ነገር ከቅኔ ውጭ ያለሆነ ትምህርት እያንዳንዱን በደንብ አድርጎ አጥርቶ መማር መቻል አለበት። እንግዲህ የቅኔ መምህራን ትልቁ እንዳለመታደል ሁኖ በሶስት ዓመት በአራት ዓመት መማር የሚገባቸውን ትምህርት አምስት ዓመት ስድስት ዓመት እዚያም በላይ ያስረዝሙታል ማለት ነው። አንድ ግስ ለአንድ ቀን የሚቀጸልበታል። አንዳንድ ለምሳሌ ግሶቹ የተለያዩ አንዳንድ ግሶች በባህሪ በጸባይ ይለያያሉ እና እነሱን ግሶች ለማስቀጸል መምህራን ያንን የቀን ያስ ዘራፊ አስነጋሪ ወጥረው ይዙታል ማለት ነው። ለምንድን ነው እንዳይሄድባቸውም ጭምር ተማሪም እንዳይበተንባቸው ሲፈልጉ ያንን ይይዙታል። አስነጋሪውን፣ ዘራፉን፣ ዘራፊውን ከያዙ ተማሪ ማብረቅ ይችላል ማለት ነው። እነሱ ከቤተ ጉባኤ ከወጡ ትምህርት ቤቱ ስለሚቀዘቅዝባቸው የግድ እያወቁትም እንኳን ቢሆን ጊዜ እንዲፈጁ ይደረጋል ማለት ነው። እና በቅኔ ትምህርት ቤት በጣም በጣም በጣም ፉክክሩ ቀላል አይደለም። ቅኔ ትምህርት ቤት ላይ ብዙ ተጓዳይ ነገሮች ይመጣሉ። ትምህርቱን ብቻ ሳይሆን ጥንቁልናው ራሱ አለ። ከአቢሾ ጋር የተያያዘ፣ ከእጽዋት ጋር የተያያዘ፣ ለቅኔ ዘረፋ፣ ለቅኔ መንጠቂያ እየተባለ በረሃ ለበረሃ ተማሪው ይንከራተታል። ትምህርቱን ትቶ ዘራፊው፣ አስነጋሪው ትምህርቱን ትቶ አስቀጻዩ ትምህርት ተው የቅኔ ተማሪው ራሱ ትምህርት ተው ሩቅ አገር ጥበብ ፍለጋ ይሄዳል ማለት ነው እና የቅኔው ትምህርት እንዳለው ሆኖ ግን፣ በተጓዳይ ደግሞ በእንዲህ አይነት መንገድ ደግሞ ብዙ ሰዎች ወደ ተለያየ አቅጣጫ አይምሯቸው ተቀይሮ ሌላ ነገር ውስጥ የሚገቡ ሰዎችም አሉና ልምምዱ፣ ሌላ ልምምድም ደግሞ አለው ማለት ነው እና ቅኔ ትምህርት ቤት ተንኮል የተሞላበት አመፀኝነት የተሞላበት ክፋት የተሞላበት የቅኔ ተማሪ ከማህበረሰቡ ጋር ከአርሶ አደሩ ጋራ ሲጣላ ክምሩን እህሉን እሳት የሚያገይበት አንድ ርብ የሚያወርድበት ቤቱን በእሳት የሚያቃጥልበት እንዲ እንዲህ አይነት ነገሮቹ በጣም የታወቁ ነገሮች ናቸው። እና ከቅኔ ተማሪ ጋር ከመጣላት በቃ መደብደብ ነው የሚሻለው። እና ብዙ ጊዜ እንዲ እንዲህ አይነት ነገሮቹ ይመጣሉ። እና ተማሪው የቅኔ ተማሪ ከተለያየ አካ አሁን ለምሳሌ ከላሊበላ ከአክሱም እንደገና ደግሞ ከትግራይ ክልል ጎጃም ቅኔ ሊማሩ ይመጣሉ። እንደገና ደግሞ ከሌላ ለምሳሌ ከሰሜን ሸዋደ ሊሆን ይችላል፣ ከደብረ ብርሃን ሊሆን ይችላል። ጎጃም ሂዶ ቅኔ ሊማር ይችላል። ከዚህ እዚያ ሲሄድ እዚያ ሲመጣ ወደ ሀገሩ ተመልሶ ሲመጣ እንዲሁ ቅኔ ተምሮ ብቻ አይደለም የሚመጣው ሌላም ክፉ ነገርንም ተምሮ ይመጣል ማለት ነው። እንግዲህ ቅኔ ሊማር ሂደዋል ተብሎ ነው የሚታሰበው በቤተሰብ ደረጃ ግን ሲመጣ ግን ሌሎች ተጓዳኞች ነገሮች ብዙ ነገሮችን ይዞ ይመጣልና የቅኔ ተማሪ ብዙ ርቀት ቦታ ቢሄድም ግን ለቅኔው ብቻ ሳይሆን ለሌሎች ጥበባት ለሚባሉት። ጥበብ የሰሎሞን ጥበብ ነው። ኃጢአት አይደለም፣ በደል አይደለም፣ ክፋት አይደለም። ራስን ለመጠበቅ ራስን ለመከላከል ሀብት ንብረት ለማፍራት ራሱ እንደዚህ አይነት ነገሮቹ በጎንዮች ይወሰዳሉ ማለት ነው። እና የቅኔ ትምህርት ቤቱ ከዚህ ከታች ከዜማ ቤት ጀምርን ወደ ቅኔ ቤት ስንመጣ፣ ወደ አቋቋሚ ቤት ስንመጣ የአቋቋሚና የቅኔ ትምህርት ቤቶች ይለያያሉ። ግን በእነዚያም ውስጥ ግን ክፋቱ ግን አንድ ነው። መልካም ጎኑ ምንድን ነው? ያው የቤተ ክርስቲያኒቱን የትምህርት ያጠናል። የቤተ ክርስቲያኒቱን ዜማ ይጮኋል። ድጓ የሚማረው ድጓ ይማራል፣ ቅኔ የሚማረው ቅኔ ይማራል፣ አቋቋም የሚማረው አቋቋም ይማራል፣ ቅዳሴ የሚማረው ቅዳሴ ይማራል። በዚህ ሁሉ ውስጥ ግን አንድ ትልቅ ሚስ የተደረገው ነገር ፈሪሃ እግዚአብሔር የሚባል ነገር ወንጌል የሚባል ነገር ክርስቶስ የሚባል ነገር ከመምህራንም ዘንድ የለም፣ ከደቀ መዛሙርቶችም ዘንድ የለም። ወንጌልን እንዴት ሰሙ?